ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖቅማንት ሚዲያን ነው። በዛሬው የዜና ሰዓታችን ሁለት አጫጭር ዘገባዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በጭልጋ ወረዳ ኳቤር ሎሚየ ቀበሌ መከላከያ ሰራዊቱ በተኮሰው ጥይት አንድ መስማት የተሳነው ገበሬ መገደሉ ተሰማ። ትናንት ሰኔ ሁለት ቀን 2017 ዓ ም በጭልጋ ወረዳ ኳቤር ሎም እየቀበሌ ኩመር በር ከተባለ ቦታ መከላከያው እየተጓዘ በነበረበት ሁኔታም በቦታ የነበረ ሽፍት አካባቢውን ለቆ ሲሸሽ በተከፈተ ተኩስ መስማት የተሳነው ገበሬ መገደሉን የመረጃ ምንጮቻችን ገልጸዋል። አርሶ አደሩ መስማት ስለማይችል ተኩስ በነበረበት ሰዓት ወደ መከላከያው አቅጣጫ እየመጣ ስለነበር ወታደሩ ተኩሶ እንደገደለው የገለጹልን የመረጃ ምንጮቻችን ተኩሱ እንደበረደ መከላከያው ይቅርታ በስህተት ነው ብሎ መሄዱን ተናግረዋል። መከላከያው ከፊት ሲሄድ ከነበረው መኪና ላይ ሆኖ ሲሸሽ በነበረው ሽፍታ ላይ ጥይት ሲተኩስ ከኋላ የነበሩ የመከላከያ ሰራዊት ወታደሮች በፋኖ ወደ ፈጣ ውስጥ የገቡ መስሏቸው ተደናግጠው ከመኪናው ለመውረድ ሲሞክሩ ጉዳት እንደደረሰባቸውም የመረጃ ምንጮቻችን አክለው ገልጸዋል። በድንጋጤ ከመኪናው ዘለው ለመውረድ የሞከሩ ሁለት ወታደሮች ወዲያውኑ ህይወታቸው ሲያልፍ አንዱ መቁሰሉም ታውቋል። በአካባቢው ባለው ውጥረት ምክንያት በመከላከያ ሰራዊቱ እንዲህ አይነት ስህተት ሲፈጠር ለበርካታ ጊዜ ነው ያሉት የመረጃ ምንጮቻችን፣ ጥይት እየተተኮሰ ከፊት ለፊታቸው ምንም አይነት የጦር መሳሪያ ሊያዘ ገበሬ በጤነኛ እርምጃ ወደ እነርሱ እየመጣ እያለ ተኩሰው መግደላቸው ኃላፊነት የጎደለው ተግባር ነው ብለዋል። ከዚህ በፊት ግን አካባቢ በተመሳሳይ መንገድ ንጹሐንን ገለው እንደ ተራ ነገር በስህተት ነው ይቅርታ ብለው እንደሄዱ የሚገልጹልን የመረጃ ምንጮቻችን መከላከያ ዜጎችን ህይወት ሊጠብቅ ነው በአካባቢው የተሰማራ ወይስ በዘፈቀደ ሊገድል ሲሉ ጠይቀዋል። ከክስተቱ በኋላ መከላከያ ሰራዊቱ ከመኪና ላይ ወድቆ የሞቱትንና የቆሰለውን ጭኖ መሄዱ ተሰምቷል። ህብረተሰቡ በቀጠና ያለው አለመረጋጋት እስኪያልፍ ድረስ አካል ጉዳተኞችን ብቻቸውን እንዳይንቀሳቀሱ በማድረግ ሊደርስ የሚችለውን ጉዳት ለመቀነስ ቢሰራ መልካም ነው ተብሏል። በመተማ አካባቢው ከሳምንታት በፊት የተቋረጠው የመብራት አገልግሎት እስካሁን መፍትሄ እንዳልሰጠው ተገለጸ። ከሳምንታት በፊት በምዕራብ ጎንደር ዞን ንፋስ ቀላቅሎ የጣለው ከባድ ዝናብ መቃ አካባቢ በኤሌክትሪክ ምሰሶዎች ላይ ከባድ ጉዳት በማድረሱ የመብራት አገልግሎት መቋረጡን መዘገባችን ይታወሳል። የኢትዮጵያ ኤሌክትሪክ ኃይል ዛሬ በማህበራዊ ፌስቡክ ገጹ ባጋራው መልእክት በዞኑ መቃ አካባቢ በጣለው ንፋስ የቀላቀለ ከባድ ዝናብና በተፈጸመ ስርቆት ምክንያት በከፍተኛ ኃይል ተሸካሚ የብረት ምሰሶዎች ላይ ጉዳት መድረሱን ገልጿል። በኤሌክትሪክ ተሸካሚ ምሰሶች ላይ የተፈጸመው የስርቆት ወንጀል በከባድ ዝናብና ነፋስ ምክንያት ከወደቁ በኋላ ይሁን አይሁን ግልጽ ባያደርገውም በወረዳውና በዞኑ በነገሰው ስርዓት አልበኝነት ምክንያት ዝርፊያ የተለመደ ተግባር መሆኑ ይታወቃል። እንደ ተቋሙ ገለጻ ከሆነ በተፈጸመው ስርቆትና ንፋስ ቀላቅሎ በጣለው ከባድ ዝናብ ሳቢያም ከአዘዞ ሼዲ በተዘረጉ 6 ባለ 230 ኪሎ ቮልት የከፍተኛ ኃይል መስመር ተሸካሚ የብረት ምሰሶዎች ላይ ጉዳት ደርሷል። በዚህም ምክንያት ከሼዲ የኤሌክትሪክ ኃይል ማከፋፈያ ጣቢያ የመብራት አገልግሎት ሲያገኙ የነበሩ ከተሞችና አካባቢዎች ሙሉ በሙሉ የኃይል አቅርቦት እንደተቋረጠባቸው ታውቋል። በኢትዮጵያ የኤሌክትሪክ ኃይል የሰሜን ምዕራብ ርጅን ስራ አስኪያጅ አቶ በላይነ ልጅ አለም የኃይል መቋረጡን በጊዜነት ለመፍታት ባለሙያዎች ወደ ቦታው ተልከው የእንጨት ምሰሶዎች ተከላ መጀመራቸውን ገልጸዋል። ጉዳቱ የደረሰው ወደ ሱዳን በሚያልፈው መስመር ላይ በመሆኑ በፍጥነት ይሰራል የሚል ተስፋ እንደነበራቸው የሚናገሩት የአካባቢ የመብራት አገልግሎት ተጠቃሚዎች ነገር ግን እስካሁን እንደጠፋ መቀጠሉን ገልጸዋል። በአካባቢው ባለው የጸጥታ ችግር ምክንያት የጥገና ባለሙያዎች በነጻነት ተንቀሳቅሰው ችግሩን ለመፍታት እንዳልቻሉም ታውቋል የኢትዮጵያ መብራት ኃይል ነፋስ ቀላቅሎ የጣለው ከባድ ዝናብ በኤሌክትሪክ ተሸካሚ ምሰሶች ላይ ጉዳት ከማድረሱ ባሻገር የስርቆት ወንጀል ተፈጽመዋል ማለቱን የተመለከቱ የአካባቢው ነዋሪዎች ምሰሶቹ ከባድ ዝናብ ከመጣሉ በፊት ስርቆት እንዳልተፈጸመባቸውና ምናልባት ከወደቁ በኋላ በቂ ጥበቃ ስላልተደረገላቸው ተዘርፈው ሊሆን ይችላል ሲሉ ተናግረዋል ውድ አድማጮቻችን ለዛሬ የነበሩን አጫጭር ዘገባዎችን ይመስሉ ነበር መልካም ጊዜ ሁላችሁ